እሺ ጋይስ እንዴት ናችሁ? ወደ መቀሌ ጉዞ ልናደርግ ነው እና አሁን እንግዲህ ያው ላምበረት ባስ ስቴሽን የምንገኘው ጋይስ። እሺ ጋይስ እንግዲህ ለመጀመሪያ ጊዜ ነው ወደ መቀሌ ከተማ እየሄድኩ የምገኘው ማለት ነው። እናም የሄድኩት እንግዲህ በባስ ነው ማለት ነው። ከዛ በተጨማሪ በአፋር ክልል ነበር ይሄድ ነው ማለት ነው። በደሴ ይቀርብ ነበር፣ ነገር ግን ወደ 1000 ኪሎ ሜትር አካባቢ ተጉዘን በአፋር ክልል በአፋር በረሃ በአዋሽ በኩል አድርገን ነበር ወደ መቀሌ ጉዟችንን እያደረግ ነው ማለት ነው። እና በዚህ ጉዞም እንግዲህ ያላየኋቸውን እስከዛሬ የማላውቋቸውን ቦታዎችን አይቻልም። ነገር ግን የአፋር በረሃ እጅግ በጣም ከጠበቅኩት በላይ ሞቃት ነበረ ማለት ነው። እሺ ጋይስ፣ አሁን አፋር ክልል ነው የምገኘው። አፋር ክልል ውስጥ እንግዲህ ለምሳ ወርደን ነው ወደ መቀሌ ጉዞ እያደረግኩ ነው ማለት ነው። ኢትዮጵያ በእግሬ ለማቋረጥ እና አሁን ያለው ቦታ እጅግ በጣም ሞቃታ ነው እና ከዚህ በፊት እንደዚህ አይነት ሞቃት ራሱን ገጥሞኝ አያውቅም። እና ሰዎች ሁሉ ምሳ ምናምን እየበሉ ነው። እኔ ግን አሁን ምሳ ሳይሆን የሚያስፈልገኝ መቀሌ ከሄድኩኝ በኋላ፣ ምክንያቱም አምሽተን ልንገባ እንችላለን፣ አይታወቅም። መንገዱ በጣም ሩቅ ነው። ከዚህ በኋላ ራሱ የዘጠኝ ሰዓት ምናምን መንገድ ነው የሚቀረው። እና በምሽት መቀሌ ላይ ስገባ ለመጀመሪያ ጊዜ ስለሆነ እንዳልስተጓጎል ምናምን አንዳንድ አንድ ነገሮችን ለማስተካከል እየሞከርኩኝ ነው ማለት ነው እና እንግዲህ ፈጣሪ ከተለል ነው ሌላ ምን ይባላል። አሁን ያለሁበት እጅግ በጣም ሞቃታማ ጭው ያለ በርሃ ነው ማለት ነውና ከተማውን አላ ከተማም አይባልም አንድ ሁለት ቤቶች ነው ያሉና የቦታውን ስም አላውቀው ማለት ነውና እንግዲህ የኔ ጉዞ የቻሌንጅ ጉዞ ማለት ነው፣ እንደምትመለከቱት በምትመለከቱት መልኩ ተጀምሯል ማለት ነው። ራሴን እዚህ ቦታ ላይ አግኝቼዋለሁ። አዲስ አበባ እንግዲህ ቻው ጉዞዬን ጨርሼ እስክመለስ ድረስ ማለት ነውና፣ ከፊት ለፊቴ እንደምታዩት ጋይስ ይታያችኋል ብዬ ተስፋ አደርጋለሁ። የሚጨሰው ጭስ እሳተ ገሞራ ነው ማለት ነው እና የሚንተከተክ እሳተ ገሞራ ማለት ነው። ውሃ ስለጨረስኩኝ የሚያስፈልግኝ ውሃ ነው። ሰርቫይቨር በረሃውን እየተለማመድኩት ነው። ሙቀቱን መሆን ውሃ ጨረስኩ። ይበቃል። ከዚህ በኋላ ውሃ የለም። መግዛት አለብኝ ውሃ። እስኪ ልንቀሳቀስ ትል ኦኬ፣ ጋይስ አፋር እንግዲህ ከባስ የወረድ ነው ማለት ነው። ለምሳ እዚህ ቦታ ላይ ብቻ ነበረ ማለት ነው። ከዛ በተጨማሪ ሁለቴ ለፍተሻ ወርደናል። ከዛ ውጭ መቀሌ ከተማ እስከምን ድረስ ድረስ ምንም ከባስ አልወጣንም ነበረ ማለት ነውና ለመቅረጽም ወርዶ ምናምን ያልቻልኩት በዚህ ምክንያት ነበረ ማለት ነው። ስለዚህ ያለኝ አማራጭ ባስ ውስጥ ወኘ እንግዲህ ላንድስኬፑን ብቻ መቅረጽ ነበረብኝ ማለት ነው። ከዛ ውጭ ስላልወረድን ማለት ነው መቀሌ እስከምንድ ደርስ ድረስ እናም እንግዲህ ከብዙ ጉዞ በኋላ ማለት ነው። በጣም ብዙ ጋራ ሸንተረሩን ካለፍን በኋላ ምሽት ከሁለት ሰዓት በኋላ ነው ማለት ነው መቀሌ ከተማ መድረስ ይቻል ነው። መቀሌ ለመጀመሪያ ጊዜ እየመጣሁ በመሆኔ ከተማዋን ከዚህ በፊት አላውቃትም ነበረ ማለት ነው። እናም እንግዲህ ደስ በሚሉ ሁኔታ ወዲያው ከባስ እንደወረድኩ ነበር አልጋ ያገኘሁት ማለት ነው። እኔ በጣም ተጨናንቄ የነበረ በጉዞ ወቅት ከመሸ በኋላ አልጋ ላላገኝ እችላለሁ ምናም ብዬ ፈርቼ ነበረ ማለት ነው። ነገር ግን እንደጠበኩት ሳይሆን ቶሎ በፍጥነት ጥሩ አልጋ አገኘሁ ማለት ነው። እሱ ቁልፉን እራሱ መቃል የመስጊድ አሳያችሁ ከዚህ ዋ አሁን የምንገኘው ከአዲስ አበባ ከረጅም ጉዞ በኋላ መቀሌ ከተማ ነው ማለት ነው። በነገራችን ላይ ጋይስ ቀኑን ሙሉ ስንጓዝ ነው ማለት ነው። አሁን የደረስኩኝ እንግዲህ መቀሌ ላይ ከምሽቱ ሁለት ሰዓት ተኩል አካባቢ ነው ማለት ነው። እንግዲህ ከአዲስ አበባ የወጣነው አስር ሰዓት ተኩል ነበረ ከሌሊቱ ከንጋቱ አስር ሰዓት ተኩል ማለት ነው። እና ቀኑን ሙሉ ስንጓዙልን ማለት ነው። አሁን መቀሌ ይገኛለሁ። እንግዲህ አልጋ ይዤ እንደምትመለከቱት እገኛለሁ ማለት ነው። እንግዲህ መቀሌ ላይ ሰሞኑን እጅግ በጣም የሚገራርሙ ቪዲዮዎች ይኖሩናል። መቀሌ ላይ ብቻም አይደለም፣ ወደ አክሱም እየሄድ ትግራይ ውስጥ ያሉ እጅግ በጣም አሪፍ አሪፍ የሆኑ ቦታዎችን ለመዳሰስ ሞከራለኝ። በዩቱብ ቻናሌ ላይ ቆንጆ ቆንጆ ቪዲዮችን እለቃለኝ። ከእሱ በተጨማሪ ትግራይ ላይ እንግዲህ እንደዚህ አይነት ይውስን ቪዲዮችን ከሰራዊ በኋላ ዋናው ታርጌት የሚሆነው እንግዲህ ወደ ዛላንበሳ ከተማ እጅግ ኢትዮጵያን በእግሬ የማቋረጥ ቻሌንጁን መጀመር ነው ማለት ነው። ኢትዮጵያን እንግዲህ ከዛላንበሳ ሞያሌ ድረስ 1700 ኪሎ ሜትር የሚሆን ርቀት ያለው ቦታ እንግዲህ ከሶስት እስከ አራት ወር ሊፈጅ በሚችል ጊዜ ውስጥ በግሬ ጉዞ አድርጋለሁ ማለት ነው። እንግዲህ በዚህ ጉዞ ላይ ስፖንሰር መሆን የምትፈልጉ በጎልደን ደረጃ ስፖንሰር መሆን የምትፈልጉ ሰዎች፣ በሱፐር ታንክስ፣ በሱፐር ስቲከር፣ በውጭ ሀገር የምትኖሩ ማለት ነው እኔን ማገዝ ትችላላችሁ። ጉዞን ስፖንሰር ማድረግ ትችላላችሁ። እኔንም ማገዝ መርዳት ትችላላችሁ ማለት ነው። ከዛ በተጨማሪ ቻናላችን እንዲያድግ በቻላችሁ አቅም ላይክ ማድረግ ቪዲዮዎችን፣ እንዲሁም እየቆራረጣችሁ ቲክቶክ ቻናል ካላችሁ እሱ ላይ በመፖስት ቪዲዮችን ብዙ ተመልካች ያለው ፕሮግራም እንዲሆን በዚህ አጋጣሚ እንድታግዙኝ ይፈልጋለሁ ማለት ነው። ለማንኛው አሁን ከመሸ ነው መቀሌ የገባሁት እና መቀሌን በምሽት ነው እንግዲህ ገብቻ ሕይወት ነገ ቀን ስዞር ውላለሁ ማለት ነው። ከዛ በተጨማሪ ትግራይ ውስጥ እንግዲህ ከትግራይ ባህልና ቱሪዝም የፍቃድ የፐርሚሽን ወረቀት አወጣለሁ ነገ ማለት ነው እንግዲህ ከተሳካሊም እሱን ነገር ከሰጡኝ በጣም ለኔ ይጠቅመኛል። በጉዜ ወቅት ስለሚያስፈልገኝ ማለት ነው ለማለፊያ ምናምን እና ከዛ በተጨማሪ እንግዲህ በጉዜ ወቅት ከአዲስ አበባ መቀሌ እስከምደርስ ድረስ ብዙ ቪዲዮች አልቀረጽኩም ነበር። ምክንያቱም በቃ ሙሉን በሚባል ደረጃ በባስ ውስጥ ሁኜ ነው ያሳለፍኩት ማለት ነው። እና ከባስ የወረድኩት አንድ ቦታ ነው አፋር ክልል እሱንም የተወሰነ ነገር ብያችኋለሁ ማለት ነው። እና አሁን ለማንኛውም እራት እንብላ ማለት ነው ጋይስ። ራት እንደምትመለከቱት እንግዲህ አዝዣለሁኝ። በጣም እየተጨናነኩኝ ኦቨርቲንክ ነው የሚባለው እንደዛ እየሆንኩኝ ስለነበረ ትናንትና አዲስ አበባ ራቴን እንደበለው ቁርስም ምንም አልበለውም። አሁን በ24 ሰዓት ነው በላ ማለት ነው። ምንም ምግብ አልታየኝም ነበር ቃን ምክንያቱም በጣም ኦቨርቲንክ እያረኩ ነበረ። ለማንኛውም እንግዲህ እግዚአብሔር ይመስገን አሁን በሰላም ገብቻለሁ መቀሌ። ከዚህ በኋላም ፈጣሪ አብሮኝ እንደሚሆን ተስፋ አደርጋለሁ። እናንተም እንግዲህ ተመልካቾቼ ይህንን ጉዞ ተከታተሉ። እራቴን በልቼ ጨርሻለሁ ጋይስ። እና የዛሬው ቪዲዮ እንግዲህ እዚህ ጋር ነው መጨረሻው የሚሆነው ማለት ነው። እና ደናደሩ ቻው። ነገ እንግዲህ መቀሌን ማለት ነው በደንብ ዞር ዞር እያልኩኝ የምጎበኝ ይሆናል ማለት ነው። እና ቆንጆ ቪዲዮ እለቃለሁ ዩቱብ ላይ ማለት ነው። እና መቀሌ አይ ቲንክ ለሶስት ቀን ወይ ለአራት ቀን የምቆየው ከዛ ወደ አክሱም እና ሌሎች ቦታዎችም እየሄድኩኝ ቪዲዮዎችን ሰራለሁ ማለት ነው። ጉዞይም ከመጀመሪ በፊት ቻሌንጁ ማለት ነው እና እየመቻቹ ሰብስክራይብ አርጉ። መቶ ሺህ ሰብስክራይበር ይህን ጉዞ ስንጨርስ እፈልጋለሁ ጋይስ።